የኔ እዚህ መሆን ምንም አያስፈልግም። ልሄድ ነው። የት ነው የምትሄደው? ወደ ቤቴ ነው። እንዴት እንደዚህ አይነት ሀሳብ ታስባለ እናንቺ? ልንግባባ አልቻለ እና አሁን እንደዚህ አይነት ውሳኔ የሚያስወስን ነገር ምን ተገኘ? ምንም የሚያስወስነኝ ነገር ስላሌለ ማለት እዚህ የሚቆይበት ነገር ምንም የለም። እንደፈለግክ ደስ ሲልህ መተህ ከአንቺ ጋር እሆናለሁ ደስ ሲልህ ተነስተህ ደግሞ ይሄዳል እንድትለኝ አልፈልግም። እኔ እና አንቺ መታረቅ ካልቻለን፣ አብረን መሆን ካልቻለን ምን ምን አግብቶኝ ነው እዚህ ቤት? አልተጣላንም እኮ አይደል? ምንድን ነው ያልተጣላን አይደል እያወራን ነው አብረን ምን ሆነን ምንም አልሆንንም አይደል? አይ ሄሚ ውሳኔ ነው።

በጠዋት ቀስቅሰኝ፣ ቀኔን አታበላሽብኝ። ቀኔና ተበላሽ ቢን ብሩኬ፣ በእናትህ ስነ ስርዓት ይኖር። ደስ እንዳለሽ እንድታወሪኝ አፍሽ እንድከፍችብኝ አልፈልግም። ገብቶሻል? እየተከባበረን እያከበርሽኝ እንድትኖሪ ነው ፈልገው እና ከዚህ በላይ እንድትላክብረ ውሳኔን ተናግሬያለሁ። ከዚህ በኋላ መቆየት ምን ነገር የለም። በጣም ተሽሎኛል። አመሰግናለሁ ስለተንከባከብሽኝ፣ ስላደረግሽኝ ነገር ሁሉ። እንደፈለክ ልትመጣ እንደፈለክ ደግሞ ልትሄድ አትችልም። በቃ አትሄድም። መተኋል አደለ? የመሄድ መብት ኔ ነው፣ የመምጣት ግን አንቺ ላይ ነው። አልመጣም እግዚአብሔርን ሰላም ሰላም፣ እንዴት ናችሁ? ድና የተከበራችሁ ቤተሰቦቻችን እኔ ያለው ፈጣሪ ይመስገን በጣም ደህና ነኝ። የተጨነቃችሁ ሰዎች በጣም ብዙ አላችሁ እና እኔ በጣም ደህና ነኝ። ያው ትንሽ ፔን አለው ምን ግን ኖርማል ነው። አሁን እንዲሁም ዛሬ ከትላንት ዛሬ በጣም ይሻላለሁ እና እግዚአብሔር ይመስገን። እንዴት ብዬ ላስረዳችሁ? ዛሬ በጣም ወሰኛ ነው። ገና ጠዋት ነው ጉዳዩ ሰዓት ራሱ በጣም ገና ነው እና ረስኛ ነው የመጣትኝ ምክንያቱም በቃ ወደ ቤት የልግባ ተሽሎኛል። ገና ነ ምን ማቶ አደለ ሁሌ ከምንጫቃጫት በእናንተ ፊት እያመጣ ሁሉ እናንተ ማስከፋት ምናም ነው እና ደስ አይለ ይህንን ቪዲዮ የምሰራ ደና መሆኔ ለመናገር ነው። ትናንትና አይታችሁ ትንሽ የጨነቃችሁ ሰዎች አላቸው እና በጣም ደናነኛ ያጨነቁ የህክምና ውጤትም ኖርማል ነው ተብያለሁ፣ እና ምንም የሚያስጨንቅ ነገር የለም። እሱ አሳስባችሁ በጣም ቴክስት እየላካችሁ የነበራችሁ ሰዎች አላችሁ፣ በጣም ደህና ነኝ። እግዚአብሔር ያክብርልኝ። በጸሎታችሁ ላሰባችሁኝ ሁላችሁንም አመሰግናለሁ። በጣም እንግዲህ እንዲህ እየተባባልን ብዙ ጊዜ ሄደናል ቆይተናል። እኔና ሀይሚ ሰላም እኔ አልሆን ነው በቃ እዚህ ቤት ከገባሁ በኋላ ከሀይሚ ጋር ሰላም ይሆንኩ መስሎኝ ነበርና እኔና ሀይሚ ጥሩ ሙር ላይ ያለን መስሎኝ ነበረ ግን ልክ አይደለም ማለት ትናንትና ያለችኝ ነገር ላይ እሷ እንትኑን አልተወችውም። በልጅቷ ኬዝ ያለውን ነገር አልተወችውም፣ እና እኔ ደግሞ በእሱ ኬዝ ድጋሚ እዚህ ጋ መጥቼ የመጨቃጨቁን አን ፍላጎት አይደለም። ይቅርታ አድርጉልኝ። ትላንትና ያለችኝን አይታችኋል። እስኪሻለኝ እንጂ እንደዛ ትሆንልኝ መቶ ፈልጋ ምናምን አይመስለኝም ብቻ ይሁን እንኳን እኔ ይሆናል በቀልድም ፕራንክም እየተደራረገን ምናምን መሀል አለ አይደለ? ለመናገር እየሞከርኩ ምናምን እንድትተው ለማድረግ እየሞከርኩ ምናምን እየጣርኩ ነበር ግን ላይክ እሷ አልቶችን በቃ መተው የምትፈልገ አይመስለኝም። ስለዚህ የኔን ሀይሚ ነገርም ያበቃለት ይመስለኛል። ምክንያቱም ኦልሬዲ ወስናለች እና እኔም ከዚህ በኋላ እንግዲህ ከእሷ ጋር ላታዩን ትችላላችሁ። ዛሬም እዚህ ቤት የመጨረሻ እና በጣም አሰብኝበት ነው። ሰንኩትኝ በጣም ልንከባበርም ስላልቻለን እኔናሷ ልንደማመጥም ልንከባበርም ስላልቻለን ይበቃል በቃ፣ አይመስላችሁ? ከዚህ በላይ የትም ምንም ላደርግ አልችልም። እኔ ላይክ ለሷ ብዬ ነው የቆየሁት። ትላንትና ቴዲ ምን አስቦ እንደመጣ አላውቅም በቃ ወንድ ነው፣ ሲመጣ ይበጠበጣል ምናምን ነው። ሄኖክም ተናዶ ነው የያዘው። እና እኔ እንጃ በቃ የቴዲ ተግባር ልክ ነው ብዬ አላስብም። ምን እንደሚፈልግ አላቅም። ከእኔም ከሀይሚ ብቻ ሁሉም ነገር ኖርማል ነው። ሄኖክም እንደ ወንድም ላይክ ለኛ አስበህ እንደዛ አይነት ነገር ውስጥ እየገባህ ነው እና ተገቢ ነው ብዬ አላስብም። እኔም ከዚህ በኋላ በእሱ ጉዳይ ምናምን መጨቃጨቅ ምናምን ማለት አልፈልግም። አንተም እንግዲህ ራስህን ሁን ና ለሁሉም ነገር ቴንኪው በጣም አመሰግናለሁ። እንደ ጓደኛም እንደወንድንም ኃላፊነት ተሰምቶ ማድረግ ያለብን እያደረግክ ነበር እና ቴንኪው፣ በጣም ሁሉንም ሰው አመሰግናለሁ። ፍጹም በመሰለ መንገድ እየሄድክ፣ ለእኔም ላኝ የሚበጀኝ የምትለውን ነገር እያደረግክ ነበር እና ቴንኪው፣ አንተንም ሁሉንም ሰው አመሰግናለሁ። በእኛ ዙሪያ ያሉትን ነሚፍታ ማጃ መሆን እንዳለ ቴንኪው በውስጥም እየጣራችሁ የነበራችሁን በጣም አመሰግናለሁ። እኔም ዛሬ ውሳኔ እና ሳውቅ ያለሁኝ የመጨረሻ ነው ብዬ ለመናገር ነው የመጣሁትኝ። ሀይሚም እንግዲህ ራሽን እንደምትሆኝ ተስፋ አደርጋለሁኝ ራሽንም እንደምጠብቅ ተስፋ አደርጋለሁኝ። እንግዲህ እንደምትዩ ከሆነ መቶ ፐርሰንት ኮንፊደንት ነሽ። ምንም የሚመጣብሽም አይነት ሰዋት መሲም ነው እኛ እንደዛ እያሰብሽ ደግሞ ከሆነ እዚህ የመሆን ሚስጥር እዚህ የመሆን የትርጉም ምንም የለም። ተኝታለች አይምና፣ እኔ በጠዋት ምትነሷት እንግዲህ ቀሰቅሳትና እነግራታለሁኝ። እሷም ራሷን ትሁን የራሷን ህይወት በደንብ ለመምራት ትሞክር። አመሰግናለሁ። እኔ ልክን ስልችት ስላለኝ ነው። ታምም እንኳን እንጃ ሌላ እንትን እሱ መግባት አልፈልግም። ለራሴ ማሰብ አለብኝ እና ይበቃል። ከዚህ በላይ መታገል ደግሞ ምንም አይመጣም። ምናልባት አንተ ሁሌ መሸሽ ነው ምናምን ልትሆን ይችላላችሁ። አሁን መሸሽ ነው ሰው ማውራት ነው የሚቀለው፣ እና አው እየሸሾ ነው። ለዛ የተሰማችሁ ምናምን ካላችሁ አው እየሸሾ ነው። የደንቀኝ ምንም አይለኝም። ምክንያቱም እየሆን ካለትን ውስጥ የሚሰማኝን እናንተ ሊሰማቸው አይችልም። እኔ ደግሞ ምንም የመሰለኝን ማድረግ እችላለሁ። እስከዚህ ድረስ ታግያለሁ። እንግዲህ አንድ ለማድረግ ና ላለመጣላት እንግዲህ እስከዚህ ድረስ በህልም ቢሆን ሞክር ያለሁም ከዚህ በላይ ደግሞ መሄድ ክብርን ትተን ነው እስካሁን ቁጭ ያለነው እስካሁን እያደረገን የነበረው ማንነትን ትተን የምንባለው ነገር ትተን ምንም አይመጣም በሚል ማለት ነው። እና እኔና ሀይሚ ደግሞ እዚህ መሀል ላይ ካልተግባባን ምንም ጥቅም አይደለም። ሳኔ ምንም ማድረግ አልችልም። በጣም ይቅርታ። ብዙ የሚሰማችሁ ሰዎች አላችሁ፣ ብዙ የሚደብራችሁ ሰዎች አላችሁ። እና እናንተን ከልብ ይቅርታ። እኔ እንግዲህ ምንም ላደርግ አልችልም። ያው እናንተ ይሰማችኋል ብዬ ምናምን ብዬ እንዳንለያየ እንኳን ብዙ ጥር ያለ አይደለም። ምንም ላደርግ አልችልም እና እናንተም እንግዲህ በኛ ይሆናል፣ አይደለም በጣም የምትወዱን የምታከብሩን እንደ እህት ወንድም፣ እንደ ልጅ የምትሆን በጣም ብዙ ቤተሰቦች አላችሁ እና እግዚአብሔር ያክብርልን ሁላችሁንም። ፈጣሪ ያልፈቀደው ነገር ምንም ማድረግ አንችልም። እኔ ደግሞ ከዚህ በላይ መታገስ አልችልም። በቃ ታገስ፣ ቆይ፣ ትዕግስት ይኑር ምናምን ብትሉኝ ምንም በቃ ኦሬዲ ዴድ ሆኗል። ውስጤ ሞቷል። ጨርሻለሁ። በቃ እና ምንም ላደርግ አልችልም ም ምንም ብትሉኝ ምንም። ምክንያቱም እዚህ ተናግረዋለሁ ብዙ ጊዜ እዚህ ካሉት ከማንም በላይ ሀይሚ ነበረች እኔን ልትረዳ የሚገባው ምናምንና እሷ ደግሞ ከሁሉም በታች ሆነችብኝ፣ ከሁሉም በታች እንዴት እንደዚህ እያሰበች እንዳለ ራሱ አላቅም ሶ ሁሉም ነገር ተስፋ አስቆርጧትም ከሆነ እኔ እያደረግኩት ባለው ነገር በሙሉ ተስፋ ቆርጣለው ማለት ነው። እሷ ቤት የገባሁት ለእኔ ብዬ አይደለም። እኔ ምንም መዘኛትም ማደር ምናምን የራሴ ቤት አለኝ፣ ሁሉንም ነገር ማድረግ እችላለሁ፣ ምንም አጥቼ አይደለም። ግን ለራሷ ብዬ ነበር የመጣሁት እና ይሁን በቃ ለራሷን ብዬ መጥቼ እዚህ እየተቀላለድን ምናምንም በቃ ሰላም ይሆናል እየጠበኩኝ ነበረ። አይሆንም ልጅቷ አውሬዲ አምረዋለች ካመረረፈው ጋር ደግሞ ምን እሰራለሁ? ራሴን ማድከም ምናምን እኔም በደንብ ራሴን አገግሜ እንግዲህ እመለሳለሁ። በቆቴ ፈጣሪ አካል እየቀወጥ ነው። እናንተ በሚያዝናኑ ነገሮች ለመምጣት እሞክራለሁ። ትንሽ ራሴን እስካገኘ ድረስ እም ትንሽ ራቅ ብዬ መኖር ፈልጋለሁ እና እንግዲህ ለምኛለሁ። ተይ እስክወስን ነው እያልኩ ነበረ ምንም ላደርግ አልችልም። በቃ አሁን ወስኛለሁኝ እና ፎር ኤቭሪቲንግ ሁላችሁንም ቴንኪ ለማለት ነው። ሀይሚንም እነግራታለሁኝ ከዚህ በፊትም እየነገርኳት ነበር። ከእኔ የሚሰማ ጆሮ ራሱ ታጭ ያለ ሽረፊ እያልኳት በብዙ መንገድ ለነገራት ሞከሬ የሚናቸዋል ንግባባ ስላልቻል እኔም የመወሰን ግዴታ ውስጥ ገብቻለሁኝ። የፈለገ ብወዳት የፈለገ ጥሩ ነገር ብመኝላት የፈለገ ምን ብልላት እኔም ለራሴ መኖር አለብኝ፣ አይደለም ለራሴ ካላሰብኩ ማንም መቶ ሊያስብልኝ አይችልም። ማንም እንደኔ ሊሆን ለራሴ ማንም እንደኔ ሊሆን አይችልም። እና ላይቅ እናት ምናም ቢሆን በቃ ቤተሰብ እናት ቢሆን ነው። እና እኔ ደግሞ ለራሴ ማሰብ ስላለብኝ ከሁሉም ነገሮች መራቅ አለብኝ። ከዚህ በኋላ ጸጸት ይሰማኛል ብዬ አላስብም። ማድረግ ያለብኝ ና አድረግ ያለ አደለም። ምን ሊጸጸተኝ ይችላል? ከዚህ በኋላ ምንም ሊጸጸተኝ ነገር ያለው አይመስለኝም። ሀይሚም ፈጣሪ ጠብቃት፣ እግዚአብሔር ከእሷ ጋር ይሁን። እኔ በቃ በበኩሌ መውሰን ያለብኝ እንወሰን አለብኝ። የት መሄድ እንዳለብኝ አልወሰንኩም ለጊዜው። አሁን መሄድ የምፈልገው ቤቴ ብቻ ነው እና ከሀይሚም ጋር ቁጭ አድርጌ አወራታለሁ። ራሷ እንድጠብቅ አደርጋለሁ ላስት የመጨረሻ ምክሬን ማለት ነው እና ከዛ በኋላ ምንም ላደርግ አልችልም። እንዳይደብራችሁ እንዳይሰማችሁ በቃ ያለ ነው። እኔ እናሱ አብረን ስንሆን ደስተኛ ሆነን እናንተ ጋር ስንመጣ ብዙዎቻችሁን ችግራችሁን፣ ያለባችሁን ጭንቀት፣ ድካማችሁን እናፍረሳ ይሆናል አቃለሁ። በጣም እንደምትወዱን አቃለሁ። ብቻ ለፍቅራችሁም ለምናችሁም ለምናችሁ የሚገባችሁን ነገር አላደረግም ብዬ አስባለሁ። የሚገባችሁን ብዙ ነገር አልመለስንም ብዬ አስባለሁ። ለእናንተ ማድረግ ያለብንን እናንተን ለማስደሰት በጣም ከሚገባው በላይ ማድረግ ይገባን ነበረ። ለኛ ከምትሆኑልን ነገር አንፃር ማለት ነውና ያንን ነገር ብዙ ይቀረን ነበረ። ብዙ የእናንተን ውለታ የእናንተን ፍቅር ለመመለስ በጣም ብዙ ይቀረን ነበረ። በጣም ብዙ መጣር ይጠበቅብን ነበርና አቃለሁ ሰው ምን በቃ ምክንያቱም እንደዚህ ስል እናንተ ጋር ምንም አይነት ስሜት ላይኖር ይችላል። ምንም አይነት ፔን እንዲያካብዳል እንደ በቃ ሂድ ምናምን ልትሉ የምትችሉ ትኖራላችሁ፣ ተስፋ አደርጋለሁ። ግን ለእናንተ የሚሆን ልኝ መልስ እኔ የሚሰማኝን ስሜት እናንተ አይሰማችሁም። አሁን ያለሁበትን ቦታ አሁን እያሰብኩት ያለሁት ነገር ምን አይነት ሙድ ውስጥ ልሁን ምንም አይገባችሁም። እናንተ አደለ እንደዚህ ለኔጌቲቭ ነገር ደግሞ እኔ ቦታ ስለማልሰጥ እንግዲህ እኛን ለሚወዱን ሰዎች ነው እኛ እኔና ሃይሚን አንድነት ለሚፈልጉ ሰዎች የኔና የሃይሚን ደስታ ማየት የሚፈልጉ ሰዎችን አክብር የሚመጣው እዚህ ጋር ነው። እኔና ሀይሚ ለመለየት የጣራቸው ሰዎች ምናምን እንግዲህ ያው ፈጣሪ እዛው ያውቃል። በቃ ፈጣሪ የሚያደርገውን ያውቃል። መሆን ያለበትን የሚያደርገው እሱ ነው እና ይልቃ ይመሰለኝ። እኔ እንጃ ግራ እየገባኝ ነው። የእናንተን ነገር ሞር ሳስብ በጣም ይጨነቃለሁና፣ ፈጣሪ ያልፈቀደው ነገር በምንም ጣም በምንም ብንቆፍር ምንም ቢሆን ሊሆን አይችልም። ከዚህ በፊት ራሱ በጣም ብዙ ነገሮች ገጥሞናል። ተጣልተን ከሀገር እስከ መውጣት ምናምን ደርሻለሁ። ብዙ ነገሮች ገጥሞናል። ያ ሁሉ ነገር፣ ያ ሁሉ ፈተና እንግዲህ እዚህ ደርሰን ነበር። ሁሉንም ነገር አልፈን አይደል ተቻችለን፣ ዝም ተባብለን፣ ይሁን ብለን የተሰዳደብ ነው የተባባል ነው ነገር በቃ በሚለው ይለፍ ብለን እዚህ ደርሰናል፣ እና አሁን ደግሞ ልንግባባ አልቻለም። ሁሉም ነገር ሰላም ሊያመጣ አልቻለም። የምናደርገው ነገር የምጥረው ነገር ምናምን ምንም ሰላም ሊያመጣ አልቻለምና፣ እርግጥ ነው ሀይሚ ያለችበትን ስሜት ምንም ላላቅ እችላለሁኝ። ምን ሙድ ውስጥ ሁን፣ ምን አይነት ስሜት እየተሰማት ይሁን ላላቅ እችላለሁኝ። ግን ደግሞ የፈለገ በቃ የፈለገ ሙድ ውስጥ ብትሆን የፈለገ ምንም ብትል ሆነ የታገሰ ልብ ሲያበቃ በቃ ነው አደለም። የቻለ ልብ ዝም ያለ ልብ ሲያበቃ በቃ ነው። እኔም የራሴን ውሳኔ ወስኛለሁ። ሃይሚም እንግዲህ ከዚህ በኋላ ህይወቷ እንደምትመራ ተስፋ አደርጋለሁ። ለማንኛውም ካሜራማን ሃይሚ ሄደን እስቲ ቀስቅሰናት ቻው ብለናት እንሄዳለን። እናንተም እንግዲህ አብራችሁ የነበራችሁ ሰዎች በሙሉ ወይም እንግዲህ እስከ መጨረሻ ያያችሁ ሰዎች በሙሉ በጣም ትልቅ ክብር አለን። ለቤተሰቦቻችን ለኦዲንሶቻችን፣ ለተመልካቾቻችን በሙሉ በጣም ትልቅ ክብር አለን። ትልቅ አክብሮት በጣም ወዳችኋለሁ። በቃ እግዚአብሔር የፈቀደ ሆነ በሚለው ሚድ አደለም ለማንኛውም ካሜራማን ሀይሚ ጋሚድ ሀይሚ

በምንም ልንስማማም ልንግባባም አልቻልንም። ስለዚህ እኔ እና አንቺ ልንግባባ ካልቻልን ደግሞ የእኔ እዚህ መሆን ምንም አያስፈልግም። አንቺ በራስሽ ኮንፊደንት ነሽ፣ በራስሽ ብዙ ነገር ማድረግ ትቻለሽ ምናምን። ምን እያልከኝ ነው? ምንም ልልሽ አይደለም። ልሄድ ነው። የት ነው የምትሄደው? ወደ ቤቴ ነው። ወደሚሄድበት ምናምን ብቻ ለሄድ ነው። እንዴት እንደዚህ አይነት ሀሳብ ታስባለህ? ትናንት ከወጣ በኋላ ተመልሰህ የመጣኸው እኮ ሁሉን ነገር የተውከው መስሎ ነበር። ምን ሆነት ነው ሚ እንዴት እንደዚህ አይነት ነገር አላስብ አሁን ለጠየቅሽኝ ጥያቄ ትናንት የተፈጠረው ነገር አዎ ደስ አይልም፣ በእርግጥ በጣም ያስጠላል። ግን ታዩ የልጁን ምናምን ነገር ተይው። ይሄን ግን አንቺ የምትናገሪ ነገር አንቺ የምትይ ነገር እይ እኔና አንቺ ካልታረቅን እኔና አንቺ አይደለሁም። አንተም እኮ ትናገረኛለህ አይደል እንዴ? ለምትናገሪ ነገር ለምትጠይቀኝ ጥያቄ ነው አሁን ምላሽ መስጠት። እና እንደዚህ አይነት ውሳኔ የሚያስወስን ነገር ምን ተገኘ? ምንም የማያስወስነኝ ነገር ስላለኝ ማለት እዚህ የሚቆይበት ነገር ምንም የለም እኮ አንተ ደግሞ እንደፈለግህ ደስ ሲልህ መተህ ከአንቺ ጋር እሆናለሁ ደስ ሲልህ ተነስተህ ደግሞ ይሄዳለሁ እንድትለኝ አልፈልግም እንደ እኔ እኮ ይሰማኛል አይደል እንዴ አሁን ደግሞ ተነስተህ ልሄድ ነው ትለኛለህ እንዴ አሁንም አሁንም ቢሆን ሰላም አንሆንም ሌሎች ሌሎች ሰዎች ገብተው እስካጋጋሉ ድረስ ሰላም አይፈጠርም እውነት ለመናገር ትናንት ምን ሆንን እንዴ ማንም እየመጣ ቤቴ ላይ እንዲደባደብ አልፈልግም አንተ ለሄኖክ ተሰምቶ ከሆነ እንደዚህ አይነት ውሳኔ ወሰንከው አረ በጣም ትገርማለህ እውነት እንዴ ሄኖክ የሚያደርገው ነገር ልክ ነው ለምን እናት ሰምዬ አልሰማህም እንዴት እንደዚህ አይነት ውሳኔ ወሰነ እንዴት ትሰማለህ ብሩኬ ምንድነው ምንድነው እኔ ስለ ሄኖክም ስለ ማንም አይደለም የሚያወራው እዚህ እኮ አንተ ምን የተለየ ነገር አልተናገርኩህም በቃ የተለየ ነገር ያልተናገርሽኝ ከሆነ እዚህ የምቆይበት ነገር ደግሞ እኔ ምንም እንዳሌለ ነው እየተሰማኝ ያለው። እንዴት ነው የምታስቢው? ምንም እንዴት ነው የተለየ ነገር ያልተናገርሽኝ? እኔና አንቺ መታረቅ ካልቻለን፣ አብረ መሆን ካልቻለን፣ ምን ምን አግብቶኝ ነው እዚህ? ቢሆን አልተጣላንም እኮ አይደል? እንዴ ምን ሲቀጥል ደግሞ እኔ ላይ ለተፈጠረው ነገር ደግሞ በአንዴ የሚተው ነገር አይደለም። በቃ በጊዜ ሂደት ነገሮች ሊስተካከሉ ይችላሉ። በአንዴ እምነቴን ለማግኘት አትሞክር ነው ያልኩህ። ምንም የተለየ ነገር አላወራሁም። በጣም የሚያናድድ ነገር ነው እየተናገር ሲያለሽው፣ ግን እየታገስኩሽ ነው። በቃ እኔ ሀይሚ ውሳኔን ወስኛለሁ። ምንም ላደርግ አልችልም። እንደዛ ከሆነ ውሳኔን ወስኛለሁ። አትሄድም። አለቀ በቃ ምን ሠራልሻለሁ እንጂ ምን ሰራ መጀመሪያ ምን ልትሰራልኝ ነው የምትል? በቃ እንደማላስፈልግሽ ነገርሽኝ እኮ ምንም አልሰራም እዚህ። ስለዚህ መልካም ይሁንልሽ፣ ራሽን ጠብቂ እንግዲህ። ከዚህ በኋላ እግዚአብሔር እንደዚህ አይነት ነገር ነው ፈጣሪ ያሰብሽው ኑ ያሳካልሽ። በጣም ጥሩ መልካም፣ መልካም ነው የተመኘህልኝ ነው። ምን ነው

እና ውሳኔን ተናግሬያለሁኝ። ከዚህ በኋላ መቆየት የማደርገው ነገር የለም። በጣም ተሽሎኛል። አመሰግናለሁ ስለተንከባከብሽኝ፣ ስላደረግሽ ነገር ሁሉ እስከ ዛሬ ኔ ያስፈልገኝ ነበር። አሙህ አጠገበ ነበር። አሁን ደግሞ አጠገቤ ልትሆን ይገባል። ምክንያቱም ይህ ልጅ ደስ እንዳለው እየመጣ ነው። የሆነ ነገር ሊያደርገኝ ይችላል። በቃ አሁን በቃ ከትናንት ነው በኋላ ነው እንትን ያለኝ እሺ ያው ያደረገው ነገር ልክ አይደለም። እኔ እኮ ልክ አይደለም አላልኩም፣ ግን ደምድሞ እኔ ላይ እየፈረደ ነበር። ለመለያየት ምክንያት ነው እያለኝ ነው። ለምን እንደዛ ይለኛል? ካልሆነ እኮ ለኔ ቀጥታ በስራ ክሌር ሆነሽ መውራት እኮ ነው እኮ። በቃ በግልጽ ስነግራ አንተ ደግሞ ልታምንልኝ ፍቃደኛ አይደለህም። ስለዚህ በቃ ጊዜ ይፈተዋል ብዬ ተውኩት። ስለተወለሙ ልታስተውኝ ፍቃደኛ ፍቃደኛ ያለውን በግልጽ መናገሩን ነው ስለልጅቷ ያለፈ ህይወት ነው ከማለት በላይ ምን ሌላ ነገር? ያለፈ ህይወት ከሆነ ደግሞ እሺ እንኳን ሆነ ይሁን ብዬ ተውኩት። ከዛ አንተ ደግሞ በውስጥሽ የሆነ ነገር ይዘሽ በውስጥሽ ውስጤና አንተና እንዴ ምታቀልኝ። ትላንት ምንድነው የተናገረው? በቃ ከያዝኩስ እሰይ እንኳን ያዝኩኝ ጥሩ አደረኩኝ እንዴ። ለማንኛውም እሰይ ምናምን እያልሽ አታወሪም ከዚህ በኋላ ወይ እኔ እና ከዚህ በላይ እንዴ ላወራለህ። ሰማሽ? እስካሁን ዝም ብዬሻለሁ። ከዚህ በኋላ ደግሞ እንከባበር በጥሩም መቶ አስፈራራሻለሁ በጥሩም መቶ፣ በሰላም መቶ ጥሩ መቶ ካልሰጠሽኝ የመጨረሻችን ነው። እንዴ እሺ፣ ዝም ልበል? ምንም አላውራ ዝም ልበል? ምንም አይነት ምላሽ አልስጠ። ለከታለሁ አወራረም ምንም እልካለሁ ስለተንጨረጨርሽ ምንም የምትለውጭ ነገር የለም እኮ ምንም። አሁን ልክ ነህ፣ የምለውጠው ነገር ላይኖር ይችላል፣ ግን ደግሞ አሁን ከዚህ የምትሄድ ከሆነ የመጨረሻችን ነው የሚሆነው፣ ድጋሜ አንገናኝም። እሱን አምነህበት መሆን አለበት። አዎ ጥሩ ውሳኔ ወስነሃል። እኔ እድሜ ልክኝ ከአንቺ ጋር እንደዚህ እየተንጫጫው እየተጫጫኩ ምናምን መኖር አልፈልግም። መለያየት ካልፈለግሽ በእጅሽ ነበር ሁሉም ነገር እና ምን አደረኩ ከዚህ በፊት እንደ ትናንት የተናገርሽኝ ነገር ልክ ነው ምን እንትኒ ውስጤ ላይ እራስህ እኮ ነው የግድ ነገር ካልሆነ ብለህ አስሬ እንደዛ እንድናገር ስትገፋፋኝ የነበረው እራስህ እኮ ነው። እኔ ነኝ። ይቅርታ እንዴ፣ እንደዛ ከሆነ እኔ ነኝ። እሺ በቃ እኔ ነኝ እኔ ነኝ። ተፋታኝ። ወይም ነገር የሚወጣውን ነገር ለመጠበቅ ነው የሚመስለው፣ ወይም ደግሞ የሆነ አለ አይደለ፣ ወደ ሌላ ነገር ለመውሰድ ነው እኮ የሚመስለው። እኔ አንድ ነገር እስክናገር ትጠብቅና ከዛ ከተናገርኩ በኋላ ደግሞ ነገሮችን አዙራ አዙራ አዙራ ማይሆን ውሳኔ ትወስናለህ። እንደ እንደፈለክ ልትመጣ እንደፈለክ ደግሞ ልትሄድ አትችልም። በቃ አትሄድም። መተሃል አይደለ የመሄድም የመሄድ መብት የኔ ነው። የመምጣት ግን አንቺ ወት ላይ ነው አይደል አልመጣም። ዳግ ድጋሜ የመጣሁት ግን ለእኔ ብዬሽ አይደለም፣ ይግባሽ ለራስሽ ብዬ ነው። ደሞ አትሄድም። አሁንም እኮ ቢሆን ገና አልጨረስክም። እኔን መች ጠበቅከኝ? ገና እሱ የኔ መብት አልጠበቅከኝም፣ እኮ እሱ የኔ መብት ነው። በቃ እንደጠበቅኩሽም እንዳልጠበቅኩሽም ከተሰማሽው ያደረኩትን ምን አይነት ሪስክ እንደወሰድኩ ራሴ ነው የማውቀው። አደለም እኮ ጥሩ ሪስክ ወስዳለ ለሚወደድ ሰው እኮ እንኳን አደለም ይሄ ከዛም በላይ ይከፈላል። አደለም ምን ሊቆጭ እኮ አይገባም። ምን ሲገባሽ አንቺ ታዲያ? ስለገባኝ እኮ ነው አትሂድ እያልኩ ያሉት። አሁን በቃ ጨረስኩኝ እኮ ሰው ሲወስን፣ ለምንድን ነው አንቺ ደግሞ ሌላ ሙድ ስትገቢ? አሰብኩበት አሰብኩበት። አንቺ ደስ ሲልሽ እያሰብሽ እየመጣሽ። እንደዛ ከሆነ ደግሞ ቤት እስክቀይር ድረስ ትንሽ ታገሰኝ። በቃ ከዚህ ቤት እስከወጣ ድረስ ያንቺን ኮንፊደንት ሊሆን አይ፣ እንደዛ የሚባል ነገር የለም። ከሞትኩ በኋላ ምን መቃብሬ ላይ መተህ ልትጮህ ነው ወይስ ልታለቅስ? ምን ልትሆን ነው? የዛን እኔም አልሰማህም እኮ ማንም አይገልሽም። ምንም አትሆንም። ማስተካከል ያለብኝን ማስተካከል እያለሁ ጨርሻለሁ። መልካም ት ብሩኬ፣ ለምን ስነስርዓት አይኖርህም? ራሴ ስነስርዓት እኮ። በቃ ትሄዳለህ፣ ግን ደግሞ ቤት እስከ ቀይር ታገሰኝ አልኩ። ወይኔ ምን ሆነህ ነው? እሺ ቤት ቀይረሽ ከዛስ ከዛም የሆነውን ደግሞ እናያለን። እስከዛ ነገሮችን መስተካከሉ ይችላሉ። ማን ያውቃል? እንደዚህ የሚባል ነገር የለም። አሁን እኮ እኔ ላይ እኮ አልነበረም መጮህ የነበረብህ። ይልቅ ያቺ የምትረብሸንን እኔንም አንተቃለእሷንም ተውኩልሽ ታውቃለህ። ራስህ ራሱ ተውኩልሽ የሚባል ነገር ምን እኔ መጀመሪያ አንድ ላይ አላረኳችሁ ያመሃል እንዴ መጀመሪያ እኔ የነበርኩ እንዲ አንድ ላይ አደረኳችሁ ተውኩልሽ ይለኛል እንደ እኔ ምን ላርጋት? ለእኔ የምትተዋት ራስህን ማስተካከል ያለብህ ልጅቷን መናገር ካለብህም ሁለተኛ ሀይሚ አጠገብ እንዳደርሽ ብለህ መናገር ካለብህ ትናገራታለህ፣ እንጂ ኔ ላይ መተህ እንድጮህብኝ ወይም በእሷ ምክንያት ደግሞ እኔን ብቼ እንድተወኝ አልፈልግም። እንዲህ ሰበባ ሰበባ ምና ምንም ምንድን ነው የምትቀባጥሩ? ምንም ሰበባ ሰበባ አይደለም። በቃ እውነቱን ነው ያወራሁት። ምንድን ነው የምትቀባጥሩ? ድጋሚ ከልጅቷ ጋር እንድገናኝ ነው ፈልዩ ምትገናኝ አይደለም እኔ ላይ ግን እኔ ሁለታችንን እንድትበጠብጠን አልፈልግም በር የከፈትሽው ሴትዮዋ ምንም እውነት ካለ ሁለታችንን እንድትበጠብጠን አታድርግ በቃ እውነት አንተ ጋር እውነት ካለ እንደዛ አድርግ ከባድ አይደለም አንቺ እኮ ነሽ እየተንጫጫሽብኝ አለሽ እና እና አልንጫጫ ምንም አይሰማኝ እንዴ አንቺ ገና ነሽ አይ መፍሰል ይቀርሻል እሺ ይሁን ችግር የለውም እሱ ጊዜ ይፈታዋል። ጊዜ ምናምን ፈታው አልፈታው ከዚህ በኋላ ይመለከተኝ ቀን ልኑርበት፣ እኔ መኖር እፈልጋለሁ። አንቺ ራስሽ ባመጣሽ ጣጣ እኮ ነው አይደለ እንዴ? የቆየ እኔ አሁን የድሮ ፍቅረኛሽ መጥቶ ከእኔ ጋር ቢንጫጫ መጥቼ ግዴታ ብሩኪ በቃ አሁን ላይ ምንም እያወራችሁ ካልሆነ ምንም ነገር እያለች ካልሆነ ከአንተ ጋር ምንም አይነት ግንኙነት ከሌለ ሁለታችንን እንዳትረብሸንነት የለም ሰምኛለሽ፣ እንዳትረብሸን ንገራት ምናምን ምናምን ላሳይሽ እናገራትን ነገር ነግራትም ባነግራትም ካልነበር እንደምን በቴክስት በምንም በቃ አትጨቅጭቂ ምናምን እያልክ እያወራክ ነበረ። ረሳው እንዳያወራው ብዙ ነገር እያልክ ነበር። አይደለም እኮ ታዲያ አጨቅጭቂ ማለት ምን ማለት ነው? እኔ እኔ ቤት ላይ ግቢ ማለት ነው። እኮ ያ ማለት እያወራች ነው ማለት ነው አይደለም? እንዴት ነው ምትረጁ ግን? ነገራቶችን ማንኛውም ሴት እንደሚረዳውን የተረዳት ብሩኬ፣ ምንም የተለየ ብሩኬ እግዚአብሔርን አትሄድም አቺ ለምትወሪው ነገር ተረጋግተሽ መልስ መስጠከሻች በሰላም ምትመልሽ ከሆነ መልሽ፣ ወደፊት ይወጥሽ። ከዚህ በኋላ እኔ ምንም አይነት ነገር ውስጥ በአንቺ ጉዳይ አልገባም። እሺ በቃ ጫርሻለሁ። መልካም ነው ትሆንልሽ። አመሰግናለሁ። አብራችሁን የነበራችሁ እና እንታ ከሆነ በሰነ ስርዓት አክብረሽ ኑሪ። ከዚህ በኋላ አፍ እንዳትከፈቺ ምንም እንዳትኝ በስነ ስርዓት መልሰሽ ምናምን ተረጋግተሽ ምታወሪ ከሆነ ታወሪያለሽ። ጀመር ከዚህ በኋላ የምገናኘት እንትናችን ራሱ ሬድ ነው። መልካም ዩቲዩብአመሰግከዚህ ከወጣ ከነ ጭራሹ አታገኘኝም። እሱን መነበት ወስኛለሁ፣ አልኩሽ እኮ ሚ እና ቴንክ ዩ በጣም እሺ። ስለተንከባከብሽ ምንም ስላልሽኝ እግዚአብሔር ያክብርሽሽ። ሰማሽኛ ቴንክ ዩ ቤተሰቦችን አመሰግናለሁ። ለሁሉም ነገር ቴንኩ በጣም ለእኛ አስባችሁ፣ በጣም ብዙ አይነት መስዋዕትነት እየከፈላችሁ የነበራችሁ አላችሁ። በእኛ ስም ደግሞ ከሚገባው በላይ በጎ በጎ ስራዎችን እየሰራችሁ የነበራችሁም አላችሁ። እየተላከልኝ ያሉ ይደርሰኛል። ምንድን ነው ጎዳና ላይ ያሉ ወንድሞቻችን በእኛ ስም ምታበሉ አላችሁ። እናምናም ብቻ እንደዚህ አይነት በጎ ስራ የምትሰሩ ሰዎች እግዚአብሔር ያክብረልን። ስራችሁን ቀጥሉ፣ ጥሩ ነው የሰማይ ቤታችንን ነው እየሰራ ነው ያለ ነው እና እግዚአብሔር ያክብረልኝ፣ እንደዛ የምታደርጉ ሰዎች ቴንክ ዩ ለሁሉም ነገር እና አንቺም መልካም ህይወት ይሆንልሽ። ከዛሬ በኋላ እንግዲህ ከቻልሽ ወደ እኔ አትምጪም፣ ወደ አንቺ አልመጣም። ማስተካከል ያለብሽ ነገሮች ነው ማስተካከል ትቻለሽ። ከዚህ በኋላ እሺ። እሺ።